ያው ሊቀድ ማዳበረ ኡንስነት ያለክቻለን አይምናም ቢሆን ወደ ሲፕ ኢንጂን የቀረበይ እነ ዘማንን ገድ ያው በቅል እንጂ ይቀርባን ባናኒ ይትረሽናል ቡሃ መሰነት ማዳበረ ያው ተ ተቀፈትም ተመደባኒ የኛን ኤት ጀጅናል እነ ዘማን ያው ለጊላሉ አዝመራ የትቤጠነይ 140 ያድ ክም ኩንታል ማዳበረ ተብይጥነናር ቢታሚ ወደ 110 ክማላን እኛን እጄጃኒ ያው በሰውረደ ባለይ ሉላሉ የመጋዜን ይሳሳድናላ ያው ውሃሰነት ያው በሳዶ ዘርም ያው በመጋዜንም የመጋዜን እይ ተኛይ ተማእከል መጋዜን ውፍተኮሊ ዮርድናላ ውሃም ደሞ በበኩሎ የመጋዜን ደሞ ሐራሺ ላራሺ ሳሳዳን ጄጃናኮ የትረሽ ናል ቡሃ መሰነት ያው ባደደት ይነቃን ጊዜ አለ ያው ቢታይ ዘማን በመጠይ ያው በትዊጠነይ ሱሙን እንጃላ ሱሙን ፓርሳንት ያላን ያው ጄጃን አኩጃን ጉባይትን አራሺም ያው እኛንም እት ጄጃን በወረዳይ ባለ መጋዜን ይትረከባን ባይትን ቡሃ ሰነት አራሺ ደሞ ኡን ሰነት አለባሊኒ በሉላሉ ለእት ይነቃን ቢታይ ዘማን ያው ኡን ሰነት ለነብር ባይትን ላይታይ አራሺ ያው ምንም ሚካት የለቪ ያው ቤት ከሻንቅጭ አቀርቤን ባይትን አራሺ ቁልቁላይ በላይ ሚካተን አረኩ ያው አራሺም ነቅላን ቲሲዱይ በሉላሉ ልኤት አደዴ አራሺ ገግም ከወስዳኒ ለጊዜ ለነጋድ ያትላልፋን ሌን በአደድ ኤት ደግሞ ሱሜ ላይ ሰበ ወይንም አራሽ ያልሆነኝ ሰብ ሱመ ከተቤኔ አመጤን ብሃ ሰነት እነዘማን ደግሞ አይዳነኩ ፈያኩ ግምገማም ተረሻን ተስማሚም ጃንጉ አፍተኮሎ ጃንጉ ክትትለ ማሴም ባይተን አሁን በዞን መቃም በሰውክትክ ወረዳ ወርድናን ያንጂናን ዙፉፉም ይትረሻን በወረዳም ጃንጉ ደሞ የዩፍት ሉፍታ ላይ አመራር በተለይ ታስተዳደር ጀመራኒ የፓርቲ አመራር ጀመራኒ የደነብ ክትፍት ጋር አመራር ጀመራኒ ያ ቡድኑም እት ቢሲ ድጓን እት ዙፉፋኛን ባይተን ቡሐሰነት ይነ ዘማን በፈያሃለት ይስናዳነ ያው ዙፉፉም ይትረሽናል ዘመን ዝናን ተግባብ ቢን ወረዴን ባይተን ቡሐሰነት ሚካት አይነብራን ነው ያው ኢትረሻን ለበሎትን አይሚናም ኦዲት ተረሻኒ ቦዲ ተሰነት ያው እርምጃም ተወሰዳን አይሚና ሽሌን ያው በተለይ በሚቶ ወደል ሚካት ናር ውሃን ቦዲ ተሰነት ያው አኩ ማረሚያን አለ እነ ቁብለን ታቲ ራይ ሰበ አይተን ቡሃ ሰነት እነ ዘማን ደሞ ጊዜ መግዘን የመቀጮይ ተሻሻለ መጣን ለምሳሌ ሀደ ኩንታል ማደበረ አለ ኢታሺ ሰብ ሆሽ ተንከፍላን ይጥፈክ ባይተን አስር ባጎደለ ኮ ያካፍላን ባይ ታይምዝ ኦፍ ደሞ በሉላሉል ኤት በገን ኤት ማዳበር ኤንዛኒ የተረከበይ ተኛ መጋዜን ሉል ኤት ወይ ተያውክ ወይ ቲወክብ ደሞ ቲወስትም የተርገፈሰብ ዮስዱ ቢያኒ ያው ለመንግስ ገቢያን ዋን ባይትን በዋሰናት በማንኤት ያው ማዳበረ አውክቦተም ወከቦተም ሚላቀል ታሂብረስ ረማዳበረ ውጭ ባይትን መጋዜን ውጭ ስለዚህ በማንኤት በደነብ ብል ማህበር ቻን ወከቦታ ቀሊ ነይ ውሃንም ደረሰኝ እንዘኒ ባይትን ሁሉም ሰብ ቲዮፕ ደረሰኝ ተቂብሉ ተለቢ ለይታይ ያው ቲዮስ ድም ባይትን ያው ጋራክ እንዛኒ ቲየድም ሰቢሳ ላይ ደረሰኛ ቲሮ ታለቢ ቡሃ ሰነት ያው ጥሽት ዘፎፎ ይትረሽናለ ቡሃ ሰነት ያው እነይ ምካቴ ፈዴን ባሊኒ ያው ቀሰዴን ባይት ያው ቡሃ ሰነት ያው በጊዚ በደረሰኝ ባጂጎ ተዘር ደረሰኝ ላይ ለውስት ለሸሽት ወይንም ለአስር ለአምስት ሰብ አዴት ቁጦት ይላቀል ስለዚህ ያው ላደድ ሰብ ደረሰኝ እጅ ተለቢ ለቢ ባይት ነው ሊቀደ ለኮያ ሰብ ለሳሰ ሰብ ሀዴት ይቆጥናል ይነ ዘማን ያው አንካለ ጊዜ ለተፈቀድ ለሳድክ ደረሰኝ ታቦ ተለቢ በወ ሰነት ተቁጦ ተለቢ ተትሜ ጠረይ ዝሪታ መዘር ያው ይነዘማን ዘማን ሚካቴ ኢላ ያይ ሚነካሉን ይነ ዘማን በወቅትክ ያው ወረዳዶ ታራሺ ፈረንክ ሲበሰቦኒ ኡፍተ ኮሎጃክ ወረዳን ያው አኩ ሲዲን አለ ሲዶታ እት ገቤን ለታይኮ ቡሃ ሰነት ያው ቡድም እት የወረዳይ የግብርና ክትበት ጋርም የደነብ ላቱ ክትበት ጋርም ምርከኪ ባለ ርከቦታት ጌሻን ባይትን ቡሃ ሰነት ያው አኩም ሚካት ባለ ቅርቦታ ቀለን ባይትን አኩ ጃንጉ ባለይ ግን ሚካት ይለኩ ሪሪሳ መጣን ያው ግዘሚ ግዜ ምግባተሚ አፍታኩል አውረዳዋን ባይትን ወሰነት ፈየኩ ያጂ ጎትብል ኢትሪሽና ያው ቢታይዶ በጊላሉ ላቱ የሮር የሆነ ውጥነ ኢንዚናኒን የብሌት የገባኔ እንሚ ለከምሉት ቴድ በያንቃም በዞን መቃም በወረደ እስከ ቀበሌ ጃንጎባ ላይ ይቅልቃይ ዴረ ተረሻል ሙራይ ምናሽ መንግስት ምናሽ አራሺ ምናሽ ሉባሚ ምናሽ አይ ነከት ጋገዚ ቢሌ ነይ ፈትተ የሆነ የ ቅልቃዬ ድህረ ተረሻኔ አትጋ ቦታ ስ ወያኔ ን የገቢ በሎት ን ቲ ገቢ ም ያው በ ዞን መቃም ቀደመ ዘሪ ጀምራን አዝጋገለ ቀለ ራቀዳ ን እንትን አዝመሪ በሎት ን ስለ ኢኮ በ ጊላሎ ቢታይ ዶ ስልሳ ዚ ጠኝክ ም ስድስት በቅልኩ ያደ ሄክታር በ ሉላ ሉሌ ሰኛ ኞ በ ሰኜ ሼፍን ና ባድ ነው ወጥ ና ቢታሚ ሳብ ተ መሊዮን ያለ አንኩንታል አቶት ጭማሽ ናን ወይም ኢትራካባን ባነን ውጥኔን ዘኔ ገባኔ ብሎት ቢታም ሀደ ሮር ልበንታ ባያኒ በጊላሉ ሰኝ ውስጥ ገባኔ በጊላሉ ወቅት ተላታኒ በሬር በከርሚ መሰሮ አካባቢ ለገነ ሰኝ ለመኸር አዝመረ ቢገፍሩን ሰኛኙ በተለይ የሮሬ ልበን ዋብናኔ ነገባኔ ድንች የመሰለ አትክልት የጋሪ ረቡቃይቶ የመሰለ ቦሎቄ ይስብ በአንጭር ወክጄ ጎን በከርሚ ሰቢትራቢያኔ ሳት ለአቶትኒም እጄጃኒ የሮር የሆነ አትዋጫት ያለ ይሙንም ሰኛኙ ብሎት ይሄን ሱር የሮር ልበኑ አብናን ገባና ገናይ በቆሎ ማሽለ ብሎቅ ይሄ የዙሩሽ የጊላሎ ሰኝም ብሎትን በአጠቃላይ ሄነይ ለከምሎት ያትኬሻ ነይ ቅልቃይ ተረሻና ጉችን እንቀልኩኩ ተተጋባት አዲ የትሜ ጠረ ዘር አቅርቦትን የአፈር ማዳበር አቅርቦትን ሊርሰት ይሆናን የመካናይዜሽን ድጋይ ውባን ይርሰት ትራክተር ቸሙት አቅርቦት ሁሉም ተጋባትን ተተጋባት አዲ ባለፈይ ሆሽት አይዱ በጣም ወደል ሚካት ያቻኪኔ ናሪ የአፈር ማዳበር አቀርቦትዋ የትሜጠረ ዘሬታ አቀርቦትን ተዘሬታ አዝጋግ ባለፈይ ሆሽት አይዱ ሚካት ኡንስነት ላቻኪኔ ነኩ የጠሊልነትም ዩንስነትም ሚካት ላቻኪኔ ነኩ በተለይም በበቆሎ ገና ይሰኝ ይጠቅላል በበቆሎዋ በድንችን ሚካት ያለይ ድንች እንደ የባዱን ቁፈምኩ የትሚጠረ ዘር አባዙቢያን ያቀርቦያኔ ሀለት በጣም ኡንሰ ለሆነኩ ባዝጋግ ያለን ይድጋለና የበቆሎ ምካት የትሜጠረ ዘር ምካት ለፍዶት ባለፈ ሄዶ በዞኒ ባሉ በግብርና ኢንቨስትመንት ደች የወሰዶን የአትላቶን ቡሰራሮ ቱሁን ግን ወባ ጀባሶት ሊታይዶ ይሆናን የትሜጠረ ዘሬት የአባ ዞነ ኮን የአመርቶ ነ ቀሽናን አይም አሁን በኢልክ ወደ ብልግ ቦትም እነ ዘማን የትሜጠረ ዘሬት ያቀርቦት ምካት ፈተናን በሎትም ቢታይዱ በተለይ ተበቆሎ ቲንዛዛኒ ወደ ስሙት ክም ስሙት በቀል አርባዎሽት ሙነፈል የትሜጠረ ዘሬት በቆሎ ያትኬሽንናል አኩጂንግ ባለ 85 ኢንጂ ካን ቀርባን ያራሽ ጂጃን የበቆሎ የተመረዘር ኡንስነት ኤል አኩ ባለ ምናልባት ያለ ይምካት አራሽ ሁሉም ከሽያኔ ዘሬት አይነት ላይ ረክባ ቀላን በቆሎ አኩ ፓይነር ኢሉያን ሊሙ ዳሞት ኮርቱ ኢሉማን ሾኒ ኢሉማን ዘሬታቱ ሰቢ በጣም ከሽይማን በባዶን ቁፍ መቃም አድን ድርጅት አመርተይማኔ ሁነ ቢትከሻኔ ያለት በመጠን ቢትከሻኔ መጠንቀጨ ወነ ዝርታቱ ያርከቡት ምካታል ሀዲ ዝርተ በረከቡ በልትረከቡ ሆሽት ለኛ አማ ፈሰሸ ሽሽት ለኛ ፈሰሸ ፈሰሸ ዝርታ አቀርቦ ተዘርግን ምካታ ይላል ለይኮ የትረከበይ በአፍቴ ፍክሽ በትረከበ ተቡሃን በልትረከበ ግን ፈሰሻ የት ዘር ለቀራበኩን አራሺ ውሃ ነው ሰዶ ተለቢ ፈሰሸ ዘር ይትረከባን እንኳን አይምን ባሽ ነ ይሃለት ቡሰራሩ ብጅባሱ እንትን የሞት ዝርተ ምካት ቢአይዶ በላም ኢለ ለይኮ አራሺ በትሬገጠ እት የሉባን ባትሪ ገጠየት ዘሬት እንትነሶኒ ወሰዶኒ ተድጋለሉት አለቢ እሌን ሉክት ነው ያለ አኮ አሉ ፈሰሸ ዘራት ሾን ያለ ሊሙ አለ ዳሞት አለ ፋይነር ላይ ማነይሱር ተሐድክም አራት በቀል ሙነፈል አቀረብ ነው እነ ዘሬት አይምን ሙነፈል ገናይ ቤች ስድስት ስልሳ አድሉ ያነን ይዘሬት አይምን ቤች ስድስት ስልሳ አድሉ ያነይ በተለምዶ ግዶር ወቅት ዝርት ያንሰው ይሉ ያን ግን ሁሉ ሜት ቀደም ይበሰሪ እጄጃን ይሄን ዘመን አይምን በዞን ውስጥ ባባዞት ነው ቡሰራሮይ ቢት ከሻኔ ልክ አቀረቡና ይሄን ዘመን ይታይ ፈሰሸ ይታይ ቤት ስድስት ስድስት ሰዓት ይሉ ያን ዝርት በሚቶን ይተባዛኔ በሳንኩራን ይተባዛኔ ያ ኢንቨስተር ቻ ያባዞ ነው በእሻን በሳንኩራ በሚቶ ዝክተኛ ሉይ ማነ እቸ በዞን ይሁን ሀፕሽ ለይ ተተባዛይ ዘር ለገናሚ ለሁሉም ከሆነ አንበሉት ገናይ ቤት አምስት አርባ ስድስት ሊያን ዝርት ታለ ተሊሙ ሾኒ ዳሞ ተቀራራቢ ዲኬ 77 አለ ታለ አግሮ ኢኮሎጂ ቀረባን ሞ ለው ኤሌልን እንትን ያለኝ አፈር ማዳበረት ይንዛዛን ያለኝ ባለፈዶ ምካታቻ ኬነ ኡንስነት እነ ዘማን በዝኔት ተውጥነ ባስናዶ ተታት ጀምራኒ ለመስኖ ምን አላት ኬሽናን ለጊላሉ ምን አላት ኬሽናን ለምሃር አዝመረ ምን አላት ኬሽናን እሌኔ ውጥነ ባስናዶት በዝኔት ተተቀፈትም ተፌዴራልም ተናበብናኒ ቢያል ቢአይዶ የተቀለ አቅርቦትን ያለኝ አይምን በመስኖም በጊላሉ በምህርም ቡንዱ ሉሊክ ያቀረብ ነይ የአፈር ማዳበረ ዳፕም ዩሪያም ብሎት አድ በቅል 64 ክም ሙነፈናል እነ በዘ እንደ ዘመን ሆሽት በቅል 90 አድክም ሙነፈል ጸደቀናን ሉሁን ቀደም ሊዝራን ያስጋ ቀደም ነገባናል ቀጥሎ ቢሳ ዘሬት ተውል ባራግ ነቀላኒ ወራቢን ቀበትን ስልጤ ወረዳኒ ወንደበነ ኢንዛኒ ታንስ በጉት ይገቦን በሰቆት ደሞ ለታት ለሁሉም ብል በአማካይ እስከ

ለማህር ባላን ያት ያድጎ ብላን እኮ በለ እንትን ተፈጠረና ለሻጥር ተፈጠረና ተርጋጋን ራሺ በሰቀበል ይካን ቢያትኪሽን ያለ ተለቢ ተምዘገባን ምካቴ ያው ቢታይደት በሰመቃምካ

ናደተ ነተ ለማዳበ ግማሽት ክፋፈለ ህናት ኮ ይንኩቴሊ ባለ ችግር ናራ ሃይ ችግሩ አከት ቀረፈንካ አ ባኮክት መዳበ ሲሮሰ የት ቀረፈንካ ይችግር መዳበራይ ባክሸሉ ከካራካብ ኩሙካባ ህነ ዘማና ያ ቡመቲ አዘር ቀለ መጀመራ ካቢ ቲጀሚሪ ቀለ ነ ዘማን ፈየክ ማዳበራ ላይ ቀርብ ነ አይቀላን ያይ ምነከ ወን ብናኒ ለና ቁልቁላት ናራቢ አኩባለ ሃለት ግን እኛም ጃግት ይተቁልቁላት ከበውጦትና አኩባለ ሀለት ዳፕ በወረደን አምስት ክም ስሙት በቅል 69 ኮንታላላን ቀረበናን አላንቀረበናን ዩራንጋ አኩባለ ሀለት አራት ክም ሼሽት በቅል ቀረበናን አኩባለ ሀለት ያው ተውጥነን አንጻር ዩራ ይቀል ሙሉ በሙሉ ተጉቦት አንጻር ቀል ቀሪያን ዳፒ ሱምናይ ሀድ እንጂ ገበናን ተሙቱ ተውጥነን አዘር ሱምናይ ሀድ እንጂ ገባን